መሀሌት ታገተች። በነ ካሊብ ሞሲሳ ቁጥጥር ስር ውላለች? መድብል እንግዲህ ምሳሌን አስመልጧታል። ምሳሌ ወደ ቤቷ ተመልሳለች። የምሳሌ ናፋቂዎች እንኳን ደስ እያላችሁ። ቅድስቴ እንግዲህ ደስታዋ ተመልሷል። በጣም የሚያሳዝነው ነገር ደግሞ ዝና አምልጧል። ስለ ብሩክ ሳይናገር እንግዲህ አምልጧል። እንዴት አመለጠ የሚለውን የምናይ ይሆናል። በመጀመሪያ ቤተሰብ እያልሆናችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ ለማለት እወዳለው። ተወዳጁን የምሳሌ ድራማ ወደ እናንተ ይዞ ይመጥቻለው። በዚህ ክፍል እንግዲህ በመግቢያው ላይ እንደ ተመለከት ነው መሀሊት እና ኤፍራታ ሲወተውቱ እንመለከታለን። ምክንያቱም መሀሊት ጥፋት አጥፍታለች። ያጠፋችሁ ጥፋት ደግሞ መድብልን አግትልሻለሁ መድብልን አንቺ እንደፈለግሽ ላደረግልሽ እችላለሁ እያላት የመድብል ወዳጅ የሆነው እሷ ግን ሳታቅ እንግዲህ ተሸውዳ ምሳሌ ያለችበትን ቦታ ጠቁማለይ እሷ የመሰላት መድብል የሚያዝ መድብል እንዲህ ይወገድ መወገድ አለበት ስለተባለ እሱን ለማድረግ ነበር ሀሳቧ ነገር ግን ነገሮች በተገላቢጦች ሆነው ምሳሌ እንድታመልጥ ሆናለች ማለት ነው በዚህ ደግሞ እሷ ተጠያቂ ሆናለች ከዚህ በኋላ ኤፍራታ አንቺ የሚያስፈራሽ ነገር የለም አንቺን ከነመፈጠርሽ የሚያስታውስሽ የለም ዘና ብለሽ መኖር ትችያለሽ ነው እያለቻት የነበረው ኤፍራታ ግን ለሀያ አራት ሰዓት ነበረ ቀጠሮ ተሰጥቷት ከታገተችበት የወጣችው ዝና ያለበትን ቦታ መድብል እንዲያሳይሽ እንደምንም ተከታትለች ተከታትለሽ ማወቅ አለብሽ። ያንን ካደረግሽ ነፃ ትወጫለሽ፣ አለበለዚያ ግን ተመልሰሽ ትታገቻለሽ። ሀያ አራት ሰዓት ብቻ ነው ያለሽ ተብላ ነው እየወጣችሁ እና ሀያ አራት ሰዓት ሊሞላ ነው፣ ምን ይሻለኛል፣ ሰዓቱ እየሄደ ነው እያለች እንግዲህ ስትጨነቅ ነበረ ኤፍራታ። ከዛ ቀድማ ግን ያው መሀሌት ነገሮችን አስተካክላለሁ ብላ ሞክራ ነበረ። በጣም ተሸጉዳለች ግን ያመቻቸችው ምሳሌ እንድትወጣ ነው። እሷ ያገኘችው ሰው ከዚህ በፊት ወዳጇ አብሯት ስራ የሰራ ሰው ቢሆንም አሁን ግን የመድብል የልብ ወዳጁ ስለሆነ አልፎም ባለውለታው ስለነበረ መድብልን መገዛት ያስፈልገኛል፣ ብዙ ነገሮች ከብደውኛል ብሎ እንግዲህ ሚስጥር ነግሮች ስለነበር እንግዲህ ለእኔ ተውልኝ ውለታ ካለብኝ በማለት ምሳሌ ያለችበትን ቦታ እንደምንም አወጣጥቶ ከመሀሌት ሄዶ ገብቶ እንግዲህ ምሳሌን መንጥቆ አውጥቷል። ከዛ ሲወጣ ግን መንገድ ላይ የካሌሞሲሳ ወገኖች የሆኑ መጥተውበን ነበረ። ያንኛውን እንግዲህ አጋች የተባለውን ምሳሌን ያገታትን ልጅ በቦክስ መጥቶ ነው ምሳሌን ይዞ የወጣው። ግን በር ላይ ደግሞ ሌሎች የነሱ አብረዋቸው የሚሰሩ ሰዎች መተውበት ነበር። ሁለት ሰው ቢመጣበትም ሁለቱንም ሰዎች አሸንፎ ምሳሌን እንግዲህ ይዞ አምልጧል። ምሳሌ ወደ ቤቷ ተመልሳለይ ቅድስት እንግዲህ ማመነቃታት፣ ለዘመናት ለጊዜያት ማለት ለሳምንታት ምሳሌ ምሳሌ ምሳሌ ከሌለችን የዚህ ቤት መቀመጤ ስምን ይሰራል እያለች እንግዲህ በጣም ስትበሳጭ ነበረ። ዝና ይፈታና ምሳሌ ምሳሌ ትገኝ እያለች መድብልንም ስታስቸግር ነበር። በስተመጨረሻ ግን መድብል ቃል በገባላት መሰረት ምሳሌ ትመጣለች ባለው መሰረት ቢዘገይም እንኳን ምሳሌን እንግዲህ ወደ ቤት መልሷታል። የቅድስ ደስታ ተመልሶላታል ማለት ነው። ዝና ደግሞ እንግዲህ ከዚህ በጭራሽ አትወጣም ስለ ብሩክ ሳትናገር ብሎ እንግዲህ መልሶ አስሮት ነበረ ሞገስ ላይ ጉዳት እንዳደረገ በዛኛው ፓርት ተመልክተናል ማለት ነው። ሞገስ በገዛችው ተንኮል ጉዳት ደርሶበታል። ምክንያቱም መፍታት የሌለበትን ሰው እየፈቶ በራሱ ጊዜ ተመቶ ወድቆ ነበር። ግን መድብል በአጋጣሚ ደርሶ እንግዲህ ዝናን ቅጥቅጥ አድርጎታል። ዝናን ቅጥቅጥ ሲያደርገው ስልኩ ከኪሱ ወድቆ ነበረ። መድብል ይሄንን አላስተዋለም። ይህ ስልክ ሲወድቅ እንግዲህ ዝና በእጁ ወደዛ ገፋ አድርጎ መድበል ስልኩን እንዳያይ አድርጓል። ስልኩ ተቀምጧል። መድበል ግን ስልኩ የታለ እዚህ ነው የሚለውን ይህንኛው የተመለከተው ነገር አልነበረም። ስለ ምሳሌም ስለሰማ በደስታ እንግዲህ ተደስቶ፣ አንተ ከዚህ መቼም ቢሆን አትወጣም፣ ከዚህ በኋላ ምሳሌም በእጃችን ገብተናል ያንተ ኃይል የሚያሸንፍ መስሎ ነበረ፣ ግን ከኔ ጋር ያለው ኃይል ነው የሚያሸንፈው ብሎ እንግዲህ ይዝቶበት ብሩክ ያለበትን ካልተናገርክ መቼም ቢሆን ልትፈታ አትችልም። እዚሁ ትሞታለህ። እመነኝ በህይወት አትወጣም። ለመጨረሻ ጊዜ ልጠይቅ ብሩክ የት ነው ያለው? ወንድሜን ገላችሁታል ወይስ፣ እውነቱን ለምን አትነግረኝም? ብለው የትኛውን እውነት ነው የምነግርክ እኔ ሊያስገድል የሚችል እውነት ወይስ የቱን እውነት ነው የምነግርክ? እያለ እንግዲህ ዝናም ድርቅ ብሎ ይገኛል። ወንድሜ ሞቷል ወይስ ቢል ምን ሞቷል ብልክ ሄደክ ሬሳ ልትፈልግ ነው ወይ? እያለ እንግዲህ ሙድ ይዝበት ነበረ። ከዚህ አትወጣም ብሎ አስሮት እንግዲህ ምሳሌ ስለመጣች እሱ ወደ ምሳሌ ጋር ሄዷል፣ ወደቤት ተመልሷል። ዝና ግን የወደቀውን ስልክ እንደምንም ብሎ እንግዲህ ተጣጥሮ አንስቶ ለእነ ካሌብ ሞሲሳ ደውሎ እንግዲህ የካሌብ ሞሲሳ ሰዎች ዝና ያለበትን መተው ፈተው ታወተውታል ማለት ነው። ይሄ በጣም ለመድበል እንግዲህ ውድቀትን የሚያስከስት ነገር ነው። ምክንያቱም ብሮ ካልተገኘ አልፈታም ብሎ ነበረ። እስካሁን ድረስ ምሳሌ እንኳን እንገላታለን ዝናን ማትከተው ከሆነ ብለው ሲደራደሩ ግደሏት እና የሚፈጠረውን አብረን ነው የምናየው፣ ከዛ የሚደርስባችሁን ነገር እናንተ ታውቃላችሁ በማለት ሲያ ምንም ምሳሌ ተይዛ እንኳን ዝናን መፍታት ያልፈቀደ ሰው ነበረ። አሁን ላይ ግን በትንሽዬ ስህተት እንግዲህ ስልኩ ከኪሱ በመውደቁ ብቻ ዝና ከዛ ተፈቶ እንዲወጣ ሆኗል። ዝና ያለበትን ስለጠቆማቸው በር ሰብረው ዝናን ከዛ ወስደውታል። ዝና አምልጧል። መሀሌት ደግሞ እንግዲህ ጥፋ ስለ ጥፋች ታግታ ትገኛለይ ማለት ነው። እንዴት ትክጅናለሽ? አንቺ ያደረግሽው እኮ መድብልን የሚጠቅም እንጂ ለእኛ የሚጠቅም አይደለም። ያልሽን ግን ዝና ያለበትን ቦታ ልናገኝ ዝና ልናስፈታ ነው ብለሽ ነበረ። ግን ምሳሌ እንድትወጣ አድርገሻል። በእኛ ላይ እየቀለሽ ነው። እኛ ማን እንደሆነ አላወቅሽም ማለት ነው በማለት እንግዲህ ካሌም ሞሲሳም ወደ እኛ ጋር ትንጣን ይዘካትና ባለው መሰረት አጋሹ ይዞ ሄዶ መሀሊትን አግቷታል ማለት ነው። በየተራ እንግዲህ ሁሉም እየታገቱ ይገኛሉ። ኤፍራታ ከታገተችበት ተፈታች። አሁን ደግሞ ደግማ መሀሌ ስተስ ለሰራይ መሀሌት ታግታ ትገኛለ። የባካችሁ ምንም አታድርጉኝ። እኔ ምንም የማውቀው ነገር የለም። እኔ እኮ ከእናንተ ጋር አብሬ ነው መስራት ያለ የምሰራው እንጂ ለእነሱ የማግዝ አይደለሁም። ልጅቷ ደግሞ እንድትሞት ነው የምፈልገው እንጂ እንዴት እንድታመልጥ ትፈልጋለው? ይሄ እንዴት ሊሆን ቻለ ብላ ብትወተውትም እንግዲህ ያው ሊመሯት አልቻሉም። ታግታለች ማለት ነው። አሁን ላይ እንግዲህ ዝና ደግሞ ኤፍራታን ይበቀላታል ማለት ነው። ምክንያቱም በኤፍራታ ምክንያት ብዙ ዋጋ ከፍሏል። ኤፍራታን እንዲታገት ታገት ያደረገችው መጀመሪያ ላይ ሁላችንም ድራማውን እንደተመለከት ነው ዝና እንዲታገት ያደረገችው ወዳ ባይሆንም ግን መድብል ባዘዛት መሰረት ተባባሪ ናት፣ ወይን ኤፍራታ እያለ ነበረ ታግቶ ባለበት እና አሁን ላይ ኤፍራታን እንግዲህ ዝና ደግሞ ያሳድዳል። ከዚህ ቀጥሎ ሊለቃት አይችልም። በጣም ዋጋ ከፍሏል። ተደብድቧል። ለብዙ ቀን እንግዲህ ታስሮ ቆይቷል። እና የክፎች መጨረሻ ውድቀት ስለሆነ ኤፍራታ መሀሌትም በክፋታቸው ሲመላለሱ እንደቆዩ አሁን እንግዲህ በቆፈሮት ጉድጓድ ራሳቸው ተመልሰው እየገቡ ነው የሚገኙት። ሉላ እንግዲህ የፍቺ ወረቀቱ አልተፈረመላትም። ነገር ግን ከጠበቃው ጋራ እያወራ የነበረው ሞገስ ስለንብረቱ ንብረቱን ስለማስመለስ ሄዶ ነበረ እና ጠበቃው እንግዲህ ሉላን ለማስኮብለል እያሰበ ይመስላል። አይኑን ለዋ ላይ ተክሎ ነው የቀረው። ይሄ ደግሞ ሞገስን አስደንግጦታል። ሉላ በጣም ቆንጆ እና ተወዳጅ ሴት ስለሆነ ጠበቃው በጣም ነው ለዋ ላይ ፈዞ የቀረው። ሞገስ ግን በጣም ነው እየደነገጠው። አሁንም ደግሞ ዝናም ወቶለታል። በቀጣይ እንግዲህ ያው ዝናም ከቤት ሉላን የማያስወጣው በራሱ ስለማይተማመን እሷ በጣም ቆንጆ እና ተፈላጊ ስለሆነች ቤት ውስጥ አስሮ ነበር ሲያስቀምጣት የነበረው። ሞገስ ግን ከኔ ጋር ሄደሽ የንብረታችንን ጉዳይ መፈጸም አለብን፣ ንብረታችንን ማስመለስ አለብን ብሎ ይዟት ቢወጣም ግን ሌላ እንግዲህ ተቀናቃኝ መጥቶበታል። አይ ሞገስ ቻንሱ በጣም ነው የሚገርመው። እንግዲህ እችን የመሰለች ቆንጆ ይዞ ፈላጊዋ ደግሞ የእሷ ብዙ ሆኗል። ሞገስ አሁንም ሌላ ችግር መጥቶበታል። በጣም ነው የሚከብደው ማለት ነው። ከዚህ በኋላ እንግዲህ ሞገስ ሎላን ይዞ አይወጣም ብለን ተስፋ እናደርጋለን፣ ምክንያቱም ንብረታቸውን ካስመለሱ እነሱም የራሳቸውን ህይወት መቀጠል ነው የሚፈልጉት። ዝና ከተዋቸው ነው ግን ዝና ስለተፈታ አሁን ላይ ዝናም እያሳድዳቸዋል። ዳጣ እንግዲህ በሞገስ እያሾፈችበት ነበረ። በመጀመሪያ በሰራው ስህተት አንተ በአንድ ትንፋሽ እንዴት ትወድቃለህ? ተዘርረክ እኮ ነው የቀረከው አንድ የዞር ሲልብቅ ጭራሽ እዛው ውድቀት ቀራለ እያለኝ ሙድ እየያዘች እየሳቀችበት ነበረ እና ያው ሞገስ አንገቱ ተመቶ እያሻሸነ ወደ ቤት የገባው ይሄ ደግሞ ሉላንም ማስደንግጧት ነበረ ሞገሴ ምን ሆነክ ነው ምን ነክቶክ ነው ብትለው ማይ ምንም አልንኩኝም ትንሽ ነገር ነው ምንም እያለ እንግዲህ ለመደበቅ ሞክሮ ነበረ ዳጣ ግን አብራ ስላለች ይሄ ዝና ነው አተንከሲት የሆነ ዝና በማለት እንግዲህ ሁሉንም ነገር ነግራታለይ ፈቶት መቶታል በአንድ ትንፋሽ ነው ዘርሮ የጣለው መድብል ባይደርስማ በቃ ገሎት ሁላ ነበረ ነው ያለችውና ጨራሽ አንድ ትንፋሽ ትያለሽ። እ አንቺ ብትሆኝ እንደዛ እየተመታሹ ይሄኔ መቃብርሽ ላይ ነበረን ብሏታለና እኔ ግን ዝናን ዋጋውን የሰጠውት ዋ ሲለኝ በቡጢ አሁንም ደግሞ ዋ ሲለኝ በቡጢ እያለ ይደሉ ላይ እየተናገረች ነበረ። ዳጣ እንግዲህ ያው መጀመሪያ በጣም ፈርታ ነበረ። እንደውም ቁልፍ አንጭ እያላት ነበር ማለት ነው። ቁልፍ አንጭ የት ነው ያለው በሩን ክፈች እያላት ነበር፣ ግን የቁልፍ ማውጣት አልቻለችም። መድብል ባይደርስ ኖሮ ዳጣ ላይም ጉዳት ያደርስ ነበረ። ምክንያቱም እግሩ ስለተፈታ በእግሩ ብቻ ሁሉንም ሊያጠናቅቃቸው ነበረ፣ ግን ተርፈዋል ማለት ነው። መድብል ድንገት ከች ብሎ ሁሉንም አተርፏል። መድብል የምር ጀግና ነው ማለት ነው። እናማ ከምሳሌ ድራማ የምንማረው ጨካኞች፣ ክፉዎች ምንም መጨረሻቸው እንደማያምር እንማራለን። ለምሳሌ መሀሌትን ከወሰድን በጣም በብዙ ነገር በብዙ ተንኮሎች ላይ ተሰማርታለች። ምንም ያተረፈችው ነገር የለም። ሁሉ ነገሯን አታለይ፣ ትዳሯን አታለይ፣ አሁን ላይ ገንዘብ የላትም። እሷ ግን መድብልን ካሲያስኩኝ ዝና ዛሬ ከተፈታ እኔም በክብር ካሌብ ሞሲሳ ፊት ቆማለሁ ብላ እያወራች ነበረ። እንግዲህ ካሌብ ሞሲሳን እኔ በፍቅር አጠምደዋለሁ እያለች እየሞከረች ነበረ። አሁን ላይ ግን እንኳን በፍቅር ልታጠምደው፣ እሱ ቀድሞ በገመድ አጥምዶ የእሱ እስረኛ አድርጓታል ማለት ነው። ኦልሬዲ ታግታለይ። የምትሄድበት መንገድ ሁሉ ጥቅም ላይ እየተመሰረተ ስለሆነ ውድቀቷ እንደዚህ የፈጠነ ነው ማለት ነው። እና ከፍቅር ወይ ደግሞ ከሰው ይልቅ ገንዘብን የሚያስቀድሙ ሰዎች፣ ተንኮል ላይ የሚሰማሩ ሰዎች መጨረሻቸው ስኬት ሳይሆን ውድቀት ነው። ሰው ስኬታማ ለመሆን በራሱ መንገድ መጓዝ ይኖርበታል። ደግሞ በንጹህ ሕሊና መስራት አለበት እንጂ በክፋት ከተመላለሰ ሁሌም ቢሆን የተሳካለ ሰው አላየንም። እንደው በሌላ ቦታ ባንሄድም ከምናያቸው ድራማዎች ብዙ ነገር እንማራለን እና ክፉ ነገር ላይ የተሰማሩ ሰዎች መቼም በቃ የሆነ ስኬት ደረጃ ላይ የደረሱ ሲመስላቸው መጨረሻቸው፣ አወዳደቃቸው ግን በጣም የከፋ አወዳደቅ ነው እና መሀሌት እንደዚህ መሆኗ በራሷ ጊዜ ነው ምንም ድራማ ቢሆንም በእውነተኛ በሪል ላይፋቸው እንደዚህ ስራ የሚሰሩ መጨረሻቸው ሲወድቁ ነው የምንመለከተው። ከክፋት እንቆጠብ እና መልካሙን ስራ እንስራ። መልካም ስራ ለምድርም ለሰማይ ቤታችንም የሚጠቅመን ነው የሚሆነው። ሕሊና ደግሞ ዳኛ ነው። ከፈጣሪ በታች ሕሊናችን ይዳኘናል። ክፉ ስራ ስንሰራ መቼስ በሰላም ተኝቶ የሚያድር አለ ብዬ አላስብም። መሀሌት እንግዲህ ስትቅበዘበዝ እንደዚህ የሆነ ቀርታል ማለት ነው። ሀሳብና አስተያየታችሁን ከድራማው ምን እንደተማራችሁ በኮሜንት አስቀምጡልን። ብሩክስ እንዴት ይሆናል የሚለው ነገር እውነቱን ለመናገር በጣም አሳሳቢ ነው። መድብል እንግዲህ በጣም ዋጋ ከፍሎ ነበር፣ ወንድሙን ግን ለማዳን አልቻለም እስካሁን ድረስ ይመጣል ብሮክ እንዴት ብሎ ይመጣል? የሚለውን እንግዲህ አብረን የምንመለከት ይሆናል። ለዛሬ ጀላችሁ የመጣሁት ምሳሌ ድራማ ይሄን ይመስል ነበር። ቀጣዩን ይዘን እንመጣለን ማለት ነው። ባይ ባይ።